እናንተ እንዴት ናች? ትናንትና ፕሮግራሙ በመበላሸቱ ብዙዎቻችሁ በጣም ደስ ብሏቸዋል። እኔ ግን በጣም ያዘንኩትና የተናደርኩት ሀይምዬ ስለከፋት ብቻ ነው፣ ስላስደነገጧት እንጂ እኔ ሌላ ሰው ማንም አልታየኝም። ሲቀጥል ደግሞ ረሞ ጎበዝ ጎበዝ እያላችሁት ነው። እሺ ጎበዝ በሉት፣ ግን ደግሞ ኬኩ ከተቆረሰ በኋላ ቢያበላሸው። አቦኩት እኮ እንደሊጥ ነው ያቦኩት። ዱባይ ሆን ሶስ እንደ ጉምጅት ኬኩን ሳትበለው እንደዚህ ታወቀዋል። ሌላኛው ነገር ግራ የገባኝ ነገር ምንድነው ታውቃላችሁ? ሲጀመር ሀይሚ ማታቅ መስሎ የነበር እኔ ማታውን እንደው ሳታቅ ጠርተዋት ነበር መሰለኝ። ነገር ግን ፎቶውን በደንብ አየውት፣ እንደዚ አይነት ፎቶ የሚነሱበት አንድም ፓርቲ የለ። ስክሪንሻት እንኳን ቢያነሱት፣ በመጀመሪያ ደረጃ ሀይሚን ሰው አምጥቷት ነው ሰርፕራይዝ ያደረጋት አለ። ግን ደግሞ ፎቶ መጀመሪያ እንደተነሱት ነው የሚያሳየው መጀመሪያ እንደተነሱት ነው የሚያሳየው፣ ተቃቅፈው ምናምን መጨረሻ ላይ እንዳይባል ሄዳለች። ሲቀጥል ደግሞ ኬኩ ሁሉ ነገር ተበለሻሽቷል። ይሄ ፎቶ የተነሱት መጀመሪያ ነው። ስለዚህ መጀመሪያ ሃይሜ ለምን አልተመለሰችም? በር ላይ ላላችሁ ታቃለች። ዳኒ መቶ ሺ ሊያከብር እንደሆነ ታቃለች። ነገር ግን ሁለት መቶ ሺ ጽሁፍ እያለው ለምን ፎቶ ተነሳሽ የሚል ጥያቄ ልታነሱ ትችላላችሁ። ዞሮ ዞሮ ፕሮግራሙ ላይ ጠርቷታል። አውቃ ነው እኮ ሄደች። ዳኒ ጠርቷት እኮ ነው ሄደች። መቶ ሺ ላከብር ነው ነይ ብሏት እኮ ነው። አክብሮ ነው የጠራት ሶ ነው የሄደችው እንጂ ይሄ ሁሉ ጣጣ ይፈጠራል ብላ ለሷ እንደዚህ ቀለበት ይዞ ለሷ መቶ ሺህ የእሷንና የሱን ፎቶ በጭራሽ አልጠበቀችም። ከሄደሽ በኋላ ነው ያወቀችው፣ ገብቷችኋላ? ያን ነገር ካዘጋጀ በኋላ ደግሞ ጥላ መመለስ አትችልም። ሲቀጥል ረሙ ደግሞ የደወለላ ለሶሲ እሷ ከመጣሽ በኋላ ነው ሀይሚን ሲ ሀይ ነው ረሙ የደወለላት ገብቷችኋላ? እና ረሙ ደግሞ መስራት ይፈልጋል። ጎበዝ ጎበዝ እያላችሁት ነው አሁን ጎበዝ ጎበዝ ነው። ጥሩ ነው ያደረገው፣ ግን ደግሞ እንደዚህ ኬኩን ማበላሸት ዝግጅቱ ማበላሸት የለበትም። የሀይሜ ሞቆ ሁለት መቶ ሺህ ነው ገብቷችኋል አይደለ? እና ራሙጌ የአድናቆት ማዕት እየጎረፈልን ወንድም ዓለም እንደው ጥሩ ነው ይሄ ሁሉ አድናቆት። ሌላ ግን ዳጊ እንደዛ ሲያሞጠሞጠና ሲያሽቃብጥ እኔ ደግሞ ለጓደኛው ብሎ መስሎ ነበረ፣ ለካ ቡራን እየተበቀለው ነው። በጣም ይገርማል። በጣም ነው የገረመኝ። የእውነት ነው የምላቸው። የበፊት ለካ ቂም አለበት። ሌላኛው ብሩኬና ፍቅርዬን እንትን እያላችሁ ነበረ እያቀናበራችሁ ነበረ። ፎቶና ፎቶ ማለት ነው ፍቅርና ቡራን እና ይሄ ነገር ምን ይመስላችኋል? በነገራችን ላይ ለዩቲ ወሮች አይዲያ ምን ሰጣቸው? እኛ እንደሆነ ታውቃላችሁ ታውቃላችሁ፣ አታውቁም። ከትናንት ወዲያ ለምሳሌ ልንገራችሁ የፏድንና እና የማሄን ፎቶ እያቀናበራችሁ ነበረ ከዛ በፊት ደግሞ ፏድና ፍቅር ተጣልተው ነበረ እነሱ ከመጣላታቸው ማሄ እያለቃቀሰች ስራ የለኝም እያለች ከመሄዷ እናንተ የሁለቱም ፎቶ ገና ቡታጅራ ሁለቱም ሄዱ ብላችሁ ፎቶ አቀናበራችሁ በሚቀጥለው ቀን አብረው መጡ ማንና ማን ፏድና ማሂ አብረው መጡ በሚቀጥለው ቀን አሁንም የፍቅርና የብሩኬን ፎቶ አቀናበራችሁ ማለት ብሩኬ ከሀይሚ ጋር ጋ እንዲለያይ ትፈልጋላችሁ ማለት ነው። እኔ ደግሞ ፍቅርዬም ከቡራካ ሆና ሁና እንድትወቀስ ልክ ባለፈው ከአብርሽ ጋር መታ በጣም የስድብ ናዳ እንደወረደባት ሁሉ አሁንም ከቡራጋ ሆና ፍቅርዬ እንድትወቀስ አልፈልግም። የኔ ቾኮላታ የኔ ቆንጆ ቾኮላታ የ የሃይሚ ነው። የኔ ቆንጆ የኔ ማር የኔ ጣፋጭ እና ፍቅርዬን ከቡራ ጋር አታቀናብሯት። ምክንያቱም እናንተ ይሄን አይዲያ ስትሰጧቸው ጥሩ ነው ጥሩ በቃ፣ ይቴው ላይ እነሱ የሚፈልጉት እኛ እንደምንፈልገው አይነት ስራ ነው የሚያመጡን፣ ገብቷቸዋል። ቪው ያለው ነገር ነው የሚፈልጉት። ሶ ሊመጡ ይችላሉ። በቃ እኛ ከገፋፋ ናቸው ይመጣሉ። ብሩክና ሀይሚ እንዲገናኙ ያደረገ ማን ነው? እኛ ነን፣ በኮሜንት እየገፋፋን ስለዚህ አሁን ይህን ነገር አደረጋችሁ ማለት ፍቅርና ብሩኬ ሊመጡ ይችላሉ። ምክንያቱም እኛ እያቀናበርን ነው፣ ኑኑ እያልንን አይደለ? እኛ እንደምንፈልገው ነው፣ ቪው ያለው ነገር ነው የሚፈልጉት፣ ይመጣሉ። አብሮ አብሮ መጡ ማለት ፍቅርና ብሩኬን ሀይሜ በጣም ርቀታቸው ይሰፋል፣ በመሀላቸው ሰው ከገባ በሀይሜም በብሩኬም አሁን ማድረግ ያለብን ሁለታቸው ሁላቸውን ማስታረቅ እንጂ ብሩኬን ከሌላ ሰው ጋር ሀይሜን ከሌላ ሰው ጋር ማድረግ የለባቸውም። ሀይሜን የማይሆኑ ማቀናበር ሀይሚ የተዋረደ ሀይሜ ምናምን ሀይሜ በጣም ጮብ እየረግጣችሁን። የትናንት ነው ፕሮግራም፣ ምንም የተዋረደችው ነገር የለም። ምን የሚያዋርድ ነገር አለ? ፕሮግራም ላይ የተጋበዘች ሄደች። የተዋረዱት ፕሮግራሙን ያበላሹት እንጂ እሷ ምንም የተዋረደችው ነገር የለም። ተጠራሽ ሄደች። ስትሄድ ሰርፕራይዝ ተደረገች በቃ አንድም ቃል ከአንድ ቦታ የወጣ ነገር የለም። ሶ ሀይሚና ቡራ እንዲታረቁ አብሮ እንዲሆኑ ከፈለጋችሁ እንደዚህ አታድርጉ። ፍቅርዬም የራሷ ህይወት አላት፣ ብሩኬም የራሱ ህይወት አለው። ገብቷችኋል አይደለ? ስለዚህ እንደዚህ ማድረግ የለባችሁም። አትገፋፏቸው። ከዛ በኋላ ጸቡ የበለጠ ሊከር ይችላል ማለት ነው። ፍቅርና ሀይሚ እህትና እህት ናቸው፣ ፔስ ናቸው። ሰው ፍቅር የሀይሚን የእህቷን ጓደኛ ልትወስዳ አትችልም። ሰው እንደዚህ ማቀናበር የለባችሁም ብዬ አስባለሁ። ሌላኛው ደግሞ በጣም እየገረመኝ ነገር እንደው ይሄ ፕሮግራም ስለተበላሸ ብዙዎቻችሁ በደስታ ፍንጥዝ ማለታችሁ ነው። ፍንጥዝ ነው ያላችሁን እምላችሁ በፈጣሪ ስም እኔ በጣም ነው ያዘንኩት። ገባችሁ። ያ ሁሉ ነገር ተዘጋጅቶ መበላሸት የለበትም። ሀይሚ ሁለት መቶ ሺህ ኮ ነው የተከበረው። ምኑ ናችሁ ነው እንዴት ሀይሚ እንደዛ አስትዋርድና አስትከፋ ደስ ይላቸዋል ይችላል ሀይሚ ትንቃ ትንቃ ትላላችሁ። ሀይሚ ማታቅ ነው የሚመስላችሁ አይደለ ህጻን ልጅ ነው የምትመስላችሁ። በነገራችን ላይ ሀይሚ ከትልቅ ሰው በላይ አስተሳሰቧ በጣም ምጡቅ ምጡቅ ነገር ናት። ብልጥ ነገር ና ሀይሚዬ ማለት ነው ና ምን አሁን ሀይሚ ምንድን ምንም አትሆልም እኮ በቃ። እኔ እንደ መጀመሪያ ላይ ማታቅ መስሎኝ ነበር፣ ግን መጀመሪያውንም ታቃለች። ፎቶውንና ቪዲዮውን እዩ ዝም ብላችሁ ተመካክረው እንደሚሰሩት ተመካክረው ነው ኬኩን የሚያቦኩት። እላዩ ላይ ዳጊ የወጣበት ኬኩ ላይ ተመካክረው ነው በቃ። ዳጊ ቡራን መበቀል ይፈልጋል፣ ነገር ግን ሀይሚ ታውቃለች። ሳታቅሸውደዋ ሳይሆን ራሷ ፈልጋ ነው የሄደችው። የሄደችው ደግሞ ፕሮግራም ስላለ ተጠርታ ነው። ነይ እንጋብዝሽ ተብላ ነው የሄደችው። ገብቷችኋላ ስለዚህ ከሚል እዚህ ጋር መውቀስ ራሱ አያስፈልጋችሁም ብዬ ነው የማስበው። እንደ ፈለጋት ቪዲዮ መስራት ትችላለች። በቃ ከፈለጋት ሰው መስራት ትችላለች። ምንድነው ሰው ሲጋብዛት መሄድ አትችልም እንዴ? መሄድ የለባትም? እሱ ደግሞ የማይሆን ነገር እንደሚያደርግ እሱ አታቅም። በቃ አክብሮ ጠራት። መቶ ሺህ ስለገባው ባንች ነው የገባው ነው ያላት። ሄደች ስትሄድ ግን ያገኘችው ሌላ ነው። የጠበቃት ነገር ሌላ ነው። ግን ከደረሰች በኋላ መመለስ ስለማትፈልግ ፎቶ ምናምን ተነስታለች። አይታችኋል ቪዲዮ ላይ እንዳለችው እኔ የሁሉ ነገር አዘጋጅተ ፕሮግራምን ማበላሸት ስለማልፈልግ ነው ብላለች ስለማልፈልግ ፕሮግራምህን ማበላሸት አልፈልግም፣ ማለት መጀመሪያ አይቼው መመለስ እፈልግ ነበር፣ ነገር ግን ይህን ሁሉ ነገር አዘጋጅተህ ላከስረ ስለማልፈልግ አብሬ ሆኛለሁ እያለችው ነው። ገብቷችሁ አደለ? እና የሴት ርካሽ ወራዳ ምናምን ሚል ጽሁፍ እየጻፋችሁ ነበረ። ምንም የሚያዋርድም የሚያራክስም ነገር የሰራችው ነገር የለም። በነገራችን ላይ እናንተ ብትሆኑ ማታደርጉትን ነገር እሷ ላይ አትፍረዱ። ማንም ሰው ፕሮግራም አዘጋጅቶ ሊጠራችሁ ይችላል። አልተጣላችሁትም፣ ምን አላላችሁትም፣ ግን ልት ልትቀሩ አትችሉም። ጓደኛችሁ ሆኖ ሊጠራችሁ እንዴት ትቀራላችሁ? ነውር አደለም እንዴ? እና የኔ ቸኮላታ ሀይሚዬ በቃ ሂጅበት ሂጅበት፣ ነው ሂጅበት። ማቃጠል አለብሽ ሁሉንም። እንዴ ሶዚ እኳ አበደች ነው ምላችሁ? አበደች በቅቶኛል ያንተ ነገር ብለሽ ነበር አይደል? እንዴ ሶዚ ምን አመጣሽ? ቆይ አሳያለሁ እያለች ነው ሶስናም፣ አሳያለሁ እያለች ነው። ምን እንደምታሳየው አላውቅም። ብሩኪያም ሀይሚን አሳይሽ ያለው እያለ ነው። ሶሲም ዳኒን አሳይ ያለው እያለች ነው። እኔ ግን መፈራው ነገር ቢኖር ምንደው ታውቃላችሁ? ቡራ ከሶሴ ጋር እንዳይመጣ ተመልሶ ነው የፈራውት ማለት ነው። እንደዛ ከሆነ ነገሮች የበለጠ በጣም ነው የሚከሩትና ና እንትን የሚሉት ነገር ግን ምን ማድረግ እንዳለባቸው ታውቃላችሁ ብሩኬም የራሱን ለብቻው ከጓደኞቹ ጋር ሆኖ ሀይሜም ለራሷ ከጓደኞቿ ጋር ሆኗ አንድ ሳምንት፣ ሁለት ሳምንት እንደዛ ራሳቸውን ቢያዳምጡ ከዛ በኋላ በእርግጠኝነት ይታረቃሉ፣ ወደ ሰላም ይመለሳሉ። አሁን ግን መታረቅ ሲያስቡ ሌላ ነገር እየተለኮሰ ነው። አሁን ብሩኬ ትናንትና ተረጋግቶ ና ሲለው ሚፍታህ እንግዲህ ልመጣስል ይህን አየሁት ነው ያለ የአምባያየሁ ኑሮ የመታረቅ ፍላጎት ነበረው ማለት ነው። አሁንም ደግሞ ሀይሜ እንግዲህ ይህን ነገር አድርጋለች፣ አጥፍተሻል ተብላ ልትወቀስ ትችላለች። ይቅርታ ጠይቃ ግን ወደ ብሩኬ ልትመለስ ትችላለች። አሁን ደግሞ ልትመለስ ስትል ብሩኬ ደግሞ ሌላ ትኩሳት ሊፈጥር ይችላል። ከሌላ ሰው ጋር ሊመጣ ይችላል። ከዛ በኋላ ክፍተታቸው የበለጠ ነው የሚሰፋው። ግን ደግሞ እንደማይለያዩት ቡራም ከጓደኞቹ ከወንድ ጓደኞቹ ከሆኑ የተወሰነ ጊዜ እረፍት መውሰድ፣ ሀይሚም እንደዛው ነው ያለባቸው፤ እንጂ እሱ እሷን ማብሸቅ፣ እሷ እሱን ማብሸቅ፣ ይሄ ከባድ ነገር ነው። በነገራችን ላይ እስከ መጨረሻው የሚያለያያቸው ነገር ነው። ሌላ ሀይሚ ከዚህ በኋላ ከዳኔ ጋር የምትገናኝ አይመስለኝም። ምክንያቱም ሌላ ነገር ነው የሚጠራት፣ ሌላ ነገር ብሎ ነው። ከሄደች በኋላ የሚጠብቃት ሌላ ነገር ነው። ሶ ከዚህ በኋላ አምነው ሀይሜ ልታገኘው የምትችል አይመስለኝም። ብታገኘውም ለስራ ልታገኘው ትችላለች፣ አብረው ሊሰሩ ይችላሉ። በቃ የስራ ባልደረባ ነው ዳኔ። ከዛ ውጭ ሌላ ነገር ሊፈጠር አይችልም እናንተ እንደምታስቡት። ራሙ እንግዲህ ያዙ ልቀቁኝ ብለዋል። ምናልባት እንግዲህ ተናዶ ሊሆን ይችላል። ምክንያቱም የሶሲን ሳያከብር እንዴት የእሷን ከሶሲ ጋር ያለውን ግንኙነት በደንብ ያውቃሉ። ሀይሚ ሚዬን ነገር ታውቃለች። እሱ ደግሞ ለላይክና ለቢዩ ብሎ ነው የጠራት። በቃ ስራ እየሰሩ ነው። በእውነት ስራ ነው የሚሰሩት። ምክንያቱም እኔ ፎቶና ቪዲዮን ሳይ በጣም ነው የገረመኝ። እና አደራ አደራ መላችሁ ነገር ቢኖር የብሯንና የፍቅርየን ፎቶ ከማቀናበር ተቆጠቡ፣ ነው ልላችሁ የምፈልገው ምክንያቱም እናንተ እንዲ እንዲካደርጋችሁ በክፍተቱ ሰው ሊገባ ይችላል።